አሰላሙ አለይኩም ወራህመቱላሂ ወበረካቱ ሁ። ድና የተከብራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን። እንደምታዩት እንግዲህ ዛሬ ውቂያ ላይ ነን። ያው አተር ምርቱን እንግዲህ እንደምታዩት ይህንን ይመስላል፣ የግብርና ውጤታችን ማለት ነው። አተሩ ደግሞ እንደምታዩት እንዴት እንደሚያጓጓ በጣም ነው የሚያምረው፣ በጣም አፍርቷል ቆንጆ ነው። በአሁን ሰዓት አተር ምናምን እንደዚህ መዝራት ያዋጣል እላቸዋለሁ። እንግዲህ ግብርና በጥቅሉ ያዋጣል ኢትዮጵያ ውስጥ ማለት ነው። ጣሳ አሁን አተር መቶ ሀምሳ ብር ገብቷል። ያው አሁን እየተወቃ ስለሆነ ነው። ቀስ ብሎ ወደ በኋላ ሁለት መቶ ምናምን ይሸጣል። ሁለት መቶ ነበር ከመወቃቱ በፊት የከረመው ማለት ነው። እና አሁን መቶ ሀምሳ ገብቷል። እየተወቃ ስለሆነ መወቂያ ሰዓቱ ነው እና አየሩም እንደምታዩት ደመን ምን ያለ ነው፣ ዝናብ ትንሽ እየረበሸ ነው። አሁን ውቂያ ላይ ነው ሰው፣ አተር፣ ቸከሌ፣ ሽምብራ። ይሄ ደግሞ ምንድን ነው የሚባለው? አረንጓዴው ማሹ እሱ በብዛት እየተወቃ ነው። ማሽላው ግን እንደምታዩት ገና ይቀረዋል። ትንሽ ዝናብ ቢዘንብንበትም ማሽላው ያው ዙሮ አይፈልግም ብለዋል ሁሉ ነገር፣ ማሽላውም ጤፉም አይፈልግም። ግን ዝናብ እንደምታዩት ዳመና ነው፣ ዝናብ እየዘነበ ነው። እና እየወቁ ራሱ እየመታባቸው በኬንዳ ምናምን እንትን እያለ በኬንዳ እየተለበሰ ማለት ነው። እና ትንሽ ዝናብ እየረበሻቸው ነው ገበሬውን፣ እንጂ ሌላው ሁሉ ሰላም ነው። አፍርቷል፣ እህሉም አፍርቷል፣ ጤፉም ማሻአላ ሆኗል። አሁን መታጨድ ለመታጨድ እየደረሰ ነው። በጣም አፍርቷል። ያው መድረቅ ምናምን ነው የሚቀረው ትንሽ ማሽላውም እንደምታዩት እንግዲህ እንትን ወደ አክር ነው የሚባለው ነጭ እህል ማለት ነው። እሱ ነው በብዛት አሁን የተዘራው። እንግዲህ አልሐምዱሊላ እህሉ አፍርቷል። የምንበላው የምንጠቀምበት፣ ገበሬውም የሚጠቀምበት አላህ ያድርገን ሰላሙን አምጥቶ ማለት ነው። እንግዲህ ያው በውቂያ ላይ ብዙ ጊዜ ታውቃላችሁ እንደዚህ ተኩስ ምናምን ሲኖር ያው ገበሬው የሚወቃውን ሳይጨርስ ምናምን የሚበታተንበት ጊዜ አለ እና ያ ያ ስለሚያስፈራ አላህ እንደው አዝበራቸውን ወቅተው እንዲጨርሱ አለ አድርጋቸው። ዱአ አድርጉ ውዶችዬ። እንግዲህ እንደምታዩት እኛ አተራችንን በሬዎቹ ዙረው ጨርሰዋል፣ ወጥተዋል ማለት ነው ወደ ላይ። አተር ወደ ተነቀለበት እየበሉ ነው። የሚገርማችሁ ሌላ ቦታ አንጥተን ነው በፊት አተሮ የተዘራበትን አሳይቻችኋለሁ። የላይ ነው ከፍ ይላል፣ ከአስፓልት በላይ። ይሄ ደግሞ አሁን የምታዩት እንግዲህ እዛው አስፓልቱ ዳር ነው ማለት ነው። ከላይ ተግዞ መቶ ነው ወደዚህ። ያው ትንሽም ስለሆነች ለእሷ እዛ አውድማ ምናምን ማስተካከሉ ስለሚከብድ ሰው የወቃበት ላይ እዛ ላይ ነው። እዚህ ጋር እየወቃን ያለ ነው እንደምታዩት። ንፋስ የለምና ንፋስ እየጠበቅን ብዙ ሰዓት ቆይተናል። ለምን እንደምታዩት እንትኑ ግብስ ባሶ ጋር ገና አልተላቀቀም። እሱ ደግሞ ንፋስ ይፈልጋል። እንደዚህ ወደላይ ሲዘራ ግዴታ ንፋስ ያስፈልጋል እና ዳመና ነው ንፋስ ስለሌለ ነው። ቁጫን ነው እላቸዋለሁ ውዶች ዬ እና እናዘረዋል፣ ንፋስ ሲመጣ እንደምታዩ፣ ከተዘራ በኋላ ነው ያ፣ የተወሰነ ትንሽ ነው የሚቀረው እዛ ጋ ፋዘር ወደ ቁናው ምናምን ያደረገው ማለት ነው እሱ ከተዘራ በቃ አለቀ ሁሉም ያልቃል ጨርሰናል ማለት ነው። እንደምታዩት ቆንጆ የሆነ አተር ነው፣ በጣም አፍርቷል። በነገራችን ላይ ማሻ አላህ ሆኗል እና ያው እንግዲህ ግብርና ኢትዮጵያ ውስጥ ያዋጣል እላችኋለሁ የወዶች ዬ። እንግዲህ ይህንን የመሰለ አተር አሁን ላይ ገበያ መቶ ሀምሳ ብር ነው ጣሳው። እና እንግዲህ እስከ ሁለት መቶ ብር ገብቶ ነበረ። ያው አሁን ላይ የተወቃ ስለሆነ ነው የቀነሰው እላችኋለሁ። እና መቶ ሀምሳ ብር ነው እያደር ያው እየተወደደ ስለሚሄድ ይቀመጣል። እና እንደምታዩት እንግዲህ ጣም አለ ጠሽም አለ ወቅተን ገብተናል። በነገራችን ላይ ያው እዚህ ውርጌሳ ውስጥ ተኩስ የለም ነበረ። ትንሽ ራቅ ያለ ወደ ዳገቱ ምናምን ስለነበረ ብዙም ድምፁ አይሰማም። ከጎራ ወደዛ በስከ ግልባጭ አካባቢ እንደዛ ስለነበረ ብዙም አይደለም። ነገር ግን እንደኔ ያለመደ ሰው ከሆነ ግን ያው ምንጊዜም እንደፈረጠጠ ነው። እና ያው እንግዲህ ምርታችን ቤታችን አስገብተናል። አላችኋለሁ ውዶቼ፣ እንግዲህ አልሐምዱሊላህ ደግሞ ላልወቁት አላህ እንግዲህ በሰላም ምርታቸውን ሰብስበው ወደ ቤታቸው የሚያስገቡ አላህ ያደርጋቸው። እንዲሁም የምንጠቀምበት አላህ ያድርገን። የሰላም ጉዳይ ከባድ ነው። የሚያስፈልገው ዋናው ሰላም ነው ከምንም በላይ ወላሂ ሰላም ሆናችሁ ቆሎ ቆርጥማችሁ ብታዱር ይሻላል። በቃ ምንም ነገር ሳታጡ በቀረብሻ ብቻ ሲሆን አይምሯችሁ ይረበሻል። በተለይ ልክ ወልዳችሁ ልጆች ኑሯችሁ ልጆቻችሁን ይዛችሁ እንደኔ ከሆናችሁ የልጆቻችሁን ጭንቀት ስታዩ ነው የምትጨነቁት። እና በጣም ከባድ ነው። ብቻ አልሐምዱሊላ የትም አይደረስም። ዱዓ ብቻ ነው የሚያስፈልገው። የሚገርማቸው የባለፈው ተኩስ ራሱ እኔ በቃ አይምሮ በጣም ተጨናንቋል መሰለኝ። ከዛ በሁለተኛው ቀን በጣም ወዲያው ጀምሮ ራሴ በጣም አመመኝ። በሁለተኛውም ቀን በጣም አመመኝ። በሶስተኛው ቀን ሐኪም ቤት ስሄድ ግፊትሽ ጨምሯል ሀያ ፐርሰንት ተባልኩኝ። እና በቃ ግን ግፊት የለብኝም በነገራችን ላይ እንዴት እንደሆን እንደዚህ እንደተፈጠረ ራሱ አልገባኝም እና ምናልባት ከመጨናነቅ ይሆናል ከዛ ዶክተሩ ቡና አትጠጪ እንደዚህ ሻይ ምናምን አትጨናነቅ ያለኝ አረ እኔ ቡና ባለፈበት እራሱ አላልፍም ያኒ ከስንት አንድ ኑሬ ኑሬ ቤተሰብ ጋር ሲሄድ ነው የምጠጣው የለዛውም ደግሞ የሆነ ካስፈለገኝ ነው እንጂ እንደዚህ ቡና አባረር የምጠጣ ሰው አይደለውም ሱስ የለብኝም አልኩት እንግዲያውን ሳትጨናነቅ ያለኝ መጨናነቅማ እንዴት ይቀራል ታክሲ ሲተኮስ ልጆች የሆነ ነገር ሲሏችሁ ምናምን በጣም ከባድ ነው። ቴንሽናችሁ በቃ እኔ እንጃ አይምሯችሁ እንትን ይላል ይዛባል እና ምናልባት ለዛ ሊሆን ይችላል ብዬ አልኩኝ። ብቻ አልሀምዱሊላህ፣ ያው ዛሬ ምጀት ተለክቼ ነበረ ደህና ነው እየቀነሰ ነው ምናምን ተባልኩኝ እና አላህ እስከ መጨረሻ ያጥፋልኝ እና ይሄ ይመስለኛል ከመጨናነቅ ምናምን የመጣ ነገር ነው እና መጨናነቅ ከባድ ነው። ደግሞ እኔ እንደዚህ ተኩሱ ብቻ ስሰማ ብቻ ሳይሆን በቃ ልጆቹ በቃ ሲጨናነቁ ምናምን ትልቋ ልጅ እንደውም ምን ወደ ማልቀስ ምናምን ትሄዳለች፣ እና የነሱን ፊት እያየሁኝ እኔ በቃ አይምሮ ሊቀውስ ይደርሳል። እና አልሀምዱሊላህ ምን ይደረጋል። ሀገራችን ሰላሟን ይመልስላት። ወላ የዱሮ ጊዜ ነው የናፈቀኝ በጣም እና አላህ ደግሞ ገበሬዎቹን አሁን የአዝመራ መሸከፊያ ወቅት ነው። ከዚህ በኋላ እንግዲህ አጨዳም ይጀመራል ጤፍ፣ እህሉም እንደምታዩት። እና የነዚህን አጋጣሚዎች እንግዲህ አላህ ሰላም እንዲያደርገው ዱአ እናድርግ። በጣም ከባድ ነው፣ እንደዚህ እየተወቃ ምናምን ግርግር ሲኖር፣ ምናምን በቃ ተኩስ ሲኖር ገበሬው እህሉን ትቶ ምናምን ይሄዳል። ታውቃላችሁ እኮ በጎን ሌባ ተመቸው። እንደዚህ አይነት ነገር ገበያ ላይ የሚገርማችሁ ነገር ተኩስ ከተጀመረ ህዝቡ ድንብርብር ስለሚል ራሱ በራሱ ላይ ስለሆነ የሚሯሯጠው፣ በቃ ሌባው በስር የጣላችሁትን እቃ ምናምን በቃ ዘራርፎ ይሄዳል ማለት ነው። እና እንደዚህ አይነት ነገር ለሌባ ይመቻል። እና እንግዲህ አላህ ሰላሙን ያውርድልን። ይሄ ነው ዋናው አስፈላጊው ነገር። አላህ ሰላም ያድርግልን ሀገራችን። ላችኋለሁ ውዶች። ይሄና የዛሬው ግብርና ይሄን ይመስላል። ቀጣይ ደግሞ እንግዲህ ምን እንደምንዘራ ምን እንደምናመርት ያው በሂደት የምናየው ይሆናል። ሁሉንም ነገር የማሳያችው ይሆናል ማለት ነው። በነገራችን ላይ ሀገራችን ላይ የሚያዋጣው ግብርና የሆነ እርባታ ነገር፣ ዶሮም ይሁን በግ እርባታ፣ ፍየል ምናምን በጣም በጣም ያዋጣል፣ በተለይ እንደዚህ የገጠር ከተማ አካባቢዎች ላይ ከሆነ እና ላችኋለሁ ኝ ወዶች እንግዲህ ለዛሬ ያለኝ ቪዲዮ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ተመልሼ እስከምመጣ ወሰላሙ አሌይኩም ወረህመቱላሂ ወበረ